እሺ፣ እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? እኔም ማለት ነው። እኔን የምታውቁኝ ሰዎች በፊት በፊት ሀይሚና ብሩኬ ለመጀመሪያ ጊዜ ፕራንክ ሲጀምሩ ማልቀስ ነበር ስሬ ማልቀስ፣ መጨነቅ። ምክንያቱም አንደኛ የዩቱብ ባህሪ አልገባኝም አላቀውም ነበረ። ማለት በቃ አላቅም በቃ ስራው እየገባኝ አልነበረም። እና በጣም ነበር ማለቅሰው፣ በጣም ነበር የምጨነቀው። በቃ እንደወኔ እንጃ የኔ የራሴ ላይፍ ራሱ በቃ እርግፍ አድርጌ ስለነሱ ነበር የማስበው። በቃ በጣም ነበር የምበሳጨው፣ በጣም ነበር የምጨነቀው ምናምን ነገር። አሁን ግን ዘና ብዬ ነው የማወራው። ዘና ገባኛ ገባኝ ገባኝ ሁሉም ነገር አሁን እየገባኝ እየገባኝ ሲመጣ ኧረ ለእኔስ ማናለኝ አልኩኝ ለእኔስ ማናለኝ ለእነሱስ ማናላቸው እኔም እያለቀሰው እነሱን ግራ ማጋባት አልፈልግም ማስጨነቅ አልፈልግም ይስሩበት እንዴ እኔ እዚህ ጋኘኝ ካልኩ ካለቀስኩ እንዴት ነው እነሱ ስራ ሊሰሩ የሚችሉት ብዬ አሁን ዘና ብዬ በቃ የማወራው ምናምን መደንገጥ መፍራት ማልቀስ የምን መንበጫበጭ ነው ድሄ አያልኩላችሁና ይጠይቀ ሁሉም ነገር ምክንያቱም እየገባ እናንተም ሊገባችሁ ይገባል ነው። አሁን እዚ ጋ ይሄ ሁሉ ለማለት የፈለግኩት እኔ ያለፍኩበት ነው የምነግራችሁ። ለዛውም አሁንማ እንደ አሁንማ በነፃነት ነው። በፊት እኮ ከማዳም ጋር እየተናጨን ሁሉ እንጣላ ሁሉ ነበር፣ እንደ ወግነቱ። እንደው ሴትዮዬ ብዙ ጊዜ ቤት አትቀመጥም ነበር። ቤት ባለች ጊዜ ግን ወይ ወይ ወይ ወይ ወይ ስል ከሰጠላኩ እንደው ብቻ እንደው ጡቴ ስልኬ ከጡቴ ውስጥ ሳይወጣ እኔም ማገር ገባሁ። እዚ ጋ መጀመሪያ ላይ የጻፍሹ ባለ ኮሜንቷ ሪፕላይ ያርጋ ለሌላ ሰው ነው። ለምን መታችው? ጥፊ ታነሳለች ምናምንም ብላ ዝም ብላ ጥፊ ታነሳለች ለሆነ ላልሆነው ብላ ኮምት አንዷ። ከዛ ሪፕላይ ያረገችው ልጅ አትርሺ አትርሺው እንጂ አትማታም ለማስመሰል ነው እንጂ ጣል ነው የምታረግበት። ሁልጊዜም ከታረቁ በኋላ ስለ ጥፊው የሚባባሉትን ትሰሚያለሽ። ለማስመሰል ነው እንጂ ብቡብዬን አትመታውም። በጣም በትክክል እህቴ፣ አንቺ ገብቶሻል አሁን አንቺ በደንብ ገብቶሻል። በደንብ ጎበዝ፣ አንበሳ፣ ይመችሽ እሺ ኩርሳ ይሰማ መስከረም አይጠባም ትል ነበር። ያ የሆነ ነገር እንትን ስትል ይህ ልጅ ኩርሳ ይሰማ መስከረም አይጠባ ደሞ ይህ ምንድነው ትል ነበረና እዚህ ጋር ደግሞ ምን አለ መሰላችሁ? ምን አለች። ተመካክረው ነው የሚሰሩት። ግን ሀይሚ ሁልጊዜ የምትጫወተው ካራክተር እራሷን ጠፋተኛ የሚያደርግ ነው። በፊት ታሳዝነኝ ነበረ አሁን ሰደቡኝ ብላ ነው በዚህ ስራ የመጣችው። ስለዚህ ይስደቧት። እሱ እራሱን ጠብቆ ደህና ሰው መስሎ እሷን ጥፋተኛ አድርጎ ነው የሚሰራው። መጨረሻ ላይ ታለቅሳለች፣ ይቅርታ ጠያቂ እሷ ናት ይላል እንግዲህ ለዚህ ለዚህ አው ብዙ ጊዜ ጥፋተኛ ሀይሜ ሆና ነው የምትሰራው። ብዙ ጊዜ እንደው ስለ እውነት ስንነጋገር ማለት ነው፣ እውነት እውነቱን እናውራ። ግን ባለፈው ከሶሲ ጋር የሰሩ ጊዜ መጀመሪያ እሱ ነው ጥፋተኛ፣ እሱ ነው ጥፋተኛ። ከዛ ያው እሱ ትንሽ ከተረገጠ በኋላ እሱ ትንሽ እንተንካለ በኋላ ደግሞ ወዴት ገለበጡት? ወደ እሷ ገለበጡት ወደ እሷ ገለበጡት። ያው ሀይሚዬ ነገር ስለሚጠናባት ነው ሀይሚ ትንሿ ነገር በጣም ነው የምትገንባት የምትጸናባት። ለምን እንደሆነ አላውቅም። እንደው አንዳንዴ በተለይ እንደ ሴቶች ናቸው እንደ ሴት ለሴት ነኔ እንጃ ምን እንደማያዋድደን ምን እንደሚያጣላን ምን እንደሚያመቀኛኝም ባላውቅም እንደው ሴቱ ሀይሚ ላይ እንደው ፍስስ ነው የሚለው ነገሩ ስለሚጠናባት ነው እንጂ አሁን እኮ በቀደመ ራሱ የመጀመሪያው ላይ ታስታውሱ ከሆነ አጀማመሯ ሀይሚ በቃ ሀይምዬ ተሳስታለች፣ ወይም ደግሞ ሀይምዬ የሆነ ጥፋት አጥፍታለች፣ ሶ ብሩኬ ተረጋግቶ እሷን መረዳት አለበት የሚሉ አሁን እዚ ጋ በሀይሚም የሚያስፈርዳል፣ በብሩኬ የሚያስፈርዳል፣ ብሩኬን የሚያስወቅሳል፣ ሀይሜን የሚያስወቅሳል የበቀደቡ ማለት ነው። አሁን ደግሞ ሙሉ ለሙሉ ወደ ማመጣ ወደ ሃይሚ ነገሩ ማለት ነው። በቃ ሙሉ ለሙሉ እሷ ላይ ግልብጥ አለ እና ይመስለኛል፣ ብሩኬ እንደይነት ነገር አይዳፈርም። ሀይሚ ግን በቃ ለስራ ቁርጣ የተነሳች ናት። በቃ አለ አይደለ፣ ጥንክር በቃ ምንም ምንም አይመጣማ። በቃ የመጣው ይምጣ መስራት አለብኝ ብላ መወሰን የቻለች ሰው ናት። ሰው ተመካክረውም ይሁን ምንም ይሁን እውነት ለመናገር ነገሩ ሀይሚ ላይ ይጠናል። እውነት ምንም ትንሿ ነገር ትሆን ሀይሚ ላይ ተገናለች፣ እና ብዙ ጊዜ በቃ እሷን አጠፋተኛ የምትሆነው ድራማው ወደ ብሩኬ ቢዞር እንኳን ወደ ብሩኬ ቢገለበጥ እንኳን ብሩኬ ላይ አይጠናም ነገሩ ይሻላል፣ ቢያንስ እሱ ላይ ከእሷ ትንሽ ይሻላል። እሺ ምን ብላ ቀጥላለች ደግሞ ብሩኬ ሴት ሊያመጣ ነው። ኤዱን ኢንስታግራም ላይ እንስራ ብሎ እየለመናት ነበር ቻናል ልከፍትልሻለሁ እያለ። በቀደም አብርሃም ይዟት መጣ። አሁን የእሷን ጓደኛ ያቡን ያቡን የምትባለውን እየለመናት ነው። ኤዱማ አንዴ ሶስታችሁ

ያቡ ደግሞ ማናት ረብስ ማመን ኮ እንደ አላቃቸውም እናንተ። ይሄ ደግሞ ያቡ ማናት ግን መረጃውን አንቺ እንዴት አገኘሽ? ወይ ኔ ቆንጆ ኬታ መጣሽ ይሄን መረጃ ብሩኬ ነው ወይስ ብሩኬ፣ መቼም በገሃድ እንደዚህ ብሎ ኢንስታግራም ላይ አይጽፍላትም። እናንቺ እንዴት አገኘሽ? ኬታ መጣሽ የቡታ ጅራዋ የምትባየዋ ልጅ ማለት ነው። ይሄን መረጃ ከየት ነው ያገኘሽ? እስኪ እንደው እስኪ በውስጥ ሽክበኝ በነገራችን ላይ እኔ ብሩኬ ሴት ይዞብኝ አሁን እንዴት መሰላቸውን አሁን ይህን ሁለቱን ቀን ምናምን ሀይሜ ላይ ነው አደለ ጥፋቱ። ከዛ ደግሞ ብሩኬ ሴት ሲያመጣ ወደት ይዘወራል። ያው እሱ ስለማይገንበት ነው እንጂ እሱ ሴት ሲያመጣ ደግሞ ነገሩ ወደ እሱ ረገጣ ወደ እሱ ይዞራል፣ ጥፋተኛ እሱ ይሆናል ማለት ነው። እና እላችኋለሁ የሚሰሩት እየተፈራረቁ ነው። አንዴ ጥፋተኛ እሱ፣ አንዴ ጥፋተኛ እሱ፣ አንዴ በቃ እንደዛ እያደረጉ ነው። እነሱ እየተመካከሩ ነው የሚሰሩት። ግን ግን ምን አለ መሰላችሁ እንደነገርኳችሁ ሃይም ጌላይ ነገሩ ግን ስለሚል ነው የኔ ምርጣ ምርጦች። እሺ፣ እና ቀመሟን ደግሞ ብዙ አታስጨንቋት። ቡቡም ደግሞ እንደምታዩት አቤት ሰው ገዳይ ብያለሁ። ጨረስካቸው፣ ሴቱን ሁሉ በየቲክቶኩ እንደው የራሳቸውን ፎቶ እየለጠፉ ሩጠው ሊሞቱ ነው። እንደው እንደው እንደው አቤት አቤት አቤት መድኃኒዓለምዬ፣ እንደው እንግዲህ በቃ ወይ ከፋፍሎ አንድ ክንድህን አንዷ፣ አንድ ክንድህን አንዷ። ፈጣሪ ትዕግስቱን ስጠኝ። ለማንኛውም ይህ አይምዬ ብቻ ነው።